አንድ ጊዜ ከአስራ ምናምን ዓመት በፊት አንዋር መስጂድ ላይ ያው ሲነገር የሰማሁትን ነው። ሀጂ መድራሂ መሁላ ተፍሲር ያስተምሩ በነበረ ጊዜ ይህን አይት ሲያብራሩ አንድ ሽማግሌ ሰውዬ ጠየቃቸው። በጀነት ሁሉ የምንፈልገው ነገር አለ አላቸው። አዎ ሲሉ እሳቸው ምን አለ ሰውየው እንደዛ አላህ አዝኖልኝ ጀነት ከከተተኝ ሲጋራ ፈልጋለሁ አለ ማለት ነው ወይ አላቸው። አዎ ሁሉም የምትፈልጉት አይደል? የተባለው ሲጃራም በጀነት ውስጥ አለ። እውነትህን ነው፣ ነገር ግን የምትለኩ ሰው ጀሀነም ወርደህ ነው አሉት። አይ እንደዛማ ከሆነ ተንሸራትቼ ልገባ እችላለሁ፣ በቃ ይቅርብኝ አለ። በቃ እንግዲያውስ ሲጃራውም የለም ማለት ነው። ጀነት ውስጥ ለጤና የሚጠቅም እንጂ የሚጎዳ ነገር የለም። ምን ማለት ነው? ለሰው ልጅ ጠቃሚ የሆነ ሰው የሚመኘው መልካም ነገር ሁሉ በተሟላ መልኩ ጀነት ውስጥ አለን። ዝግጅቱ የአላህ ነዋ፣ የእኛ የኛ አይደለም። አላህ ደግሞ ሙሉ የሆነ ጌታ ነው፣ በባህሪው እንከን የለበትም፣ ስራውም ላይ ክፍተት የለም። እንዲህ አይነቱን ለማግኘት ዛሬ በዱንያ የጠየቀን እኔን ተገዙ አታጋሩ ነው። ጀሃነም እሳት ውስጥ ዝቅተኛ ስፍራ ላይ ለሚቀጣው ሰው አላህ ምን ይለዋል? ዱንያና በእሷ ላይ ያለው ኒዕማ ሁሉ ላንተ ተሰጥቶ እሷን ፊደ አድርገ በዛ መስዋዕትነት ከፍለ? አሁን ካለህበት ቅጣት ውጣ ብትባል ደስተኛ ትሆናለህ? አለ እንዴት አጌታዬ፣ ፈልጋለሁ እንጂ አለ። ታዳኔ እኮ ዱንያ ላይ ያለ ካንተ የፈለግኩት ዛሬ መስዋዕት አድርገህ ለመክፈል ከምታስበው እጅግ ያነሰ ነው። እሱ ምንድን ነው? ላቱሽሪክ ቢ ሸይአ፣ በእኔ አምልኮ ላይ ምንም አታጋራ፣ እኔን ብቻ ተገዛኝ ነበር ያልኩ። ፈአበይተ ኢለ ሽርክ፣ ሽርክን እንጂ እምቢ ያልክ ይለዋል። የዛ ሰው ዕጣ ፈንታ እኛ ጋር እንዳይደርስ ዛሬም በስልምናችን ጽናት ያስፈልገናል። ረሱል አለይሂ ሰላቱ ወሰላም ላ ቱሽሪክ ቢላህ ወኢን ዑዝብተ ወሑሪቅት የትኛውም አይነት ቅጣት ቢደርስብህ ቢደርስብ የትኛውም አይነት ቃጠሎ ቢያገኝህ፣ በአላህ ላይ ለማጋራት ግን ፍቃደኛ አትሁን። ለምን ያለችን አንድ ነፍስ ነች፣ በሞት እንገላገለዋለን ለዲናችን ክብር ብለን የአኼራውን የጀሃነም እሳት ግን በምንድን ነው የምንገላገለው? ማንስ ሊያወጣን የሚችል ዘመድ ይኖረናል? ወማ ሊዛሊሚና ምን አንሳ ከእሳት የሚታደግ ለዛሊሞች ለበደለኞች ረዳት ዘመድ የላቸውም። ያ ከሆነ ከአኼራው የዱንያው ይቀላልና ሐታ ፈተናው ከመጣብን እንኳን አላህ ጽናቱን እንዲሰጠን መጣር አለብን። ዛሬ በፍቅር ሰበብ ወንድና ሴት በሐራም መንገድ ጓደኝነት ይጀምራሉ። በተለይ ካፊሩ ለአንቺ ብዬ ልስለመልሽልና ያታላታል ለምን ላኢላሃ ኢለላህ ሙሐመዱን ረሱሉ ሰልሟል ማለት ነው ብላ ትታለላለች። ለነሱ በንግግር የሚገኝ ኩፍር ወይ ኢማን ስለሌለ በዲናቸው ከልቤስ ካላመንኩ ድረስ በምላሴ እንደፈለግኩ ብናገር ምንም ችግር የለውም ስለሆነ ለዲኑ የእሱን ዲን ስለማይነካበት በምላሱ ላኢላህ ኢላላህ ብሎ እሷን መያዝ ግን ይፈልጋል። ከዛ ነገር ካረገዘች ወይ ከወለደች በኋላ ወደ እምነቴ ተመልሻለሁ፣ ፈቃደኛ ከሆንሽ እኔን ለማጣት ነይ ወደ እኔ ኩፍር ነው። እህቶቻችንን በዚህ መልክ ነው የሚያታልሏቸው። የእኛ ወንድሞች ግማሹም በጫት በምን የደነዘዘ ስለሆነ ከጋብቻ ይርቃላ ይሄንን ቀዳዳ አይሸፍንም። በእንደዚህ አይነት ነገር ዲናችን እየተፈተነ ስለሆነ አላህን ልንፈራ ይገባል በዲናችን እንጽና ወንድሞችም ለእህቶች ፈተና ላይ መውደቅ ሰበብ መሆን የለብን ከመስመር አንውጣ ቀስ በቀስ ከመስመር መሸራተት አለ በሂጃባችሁ ላይ ሴቶች ኢስቲቃማ ሊኖራችሁ ይገባል መጀመሪያም ሂጃብን የምትለብሱበት ዋናው ዓላማ ፋሽን እንዲሆን አይደለም እርጽ ኖሮት ውበት እንዲስብ አይደለም፣ አላህ ስላዘዛችሁ ነው። አገራችሁ በረሃ ነው፣ በጣም ያቃጥላል። በዚህ በበረሃ ጭራሽ ሙሉ ሒጃብ አድርጋችሁበት ቃጠሎውን አስቡት። ግን ለማን ብዬ ነው ምቃጠለው ብላችሁ ስታስቡ፣ የዛኔ ነው ውስጥ ትርጉም የሚኖረው። ላዘዘን ጌታ ብለን ነው ሒጃባችንን የምንጠብቀው ከሆነ ከአኼራው ቃጠሎ ሙሉ በሙሉ አላህ ይጠብቃችኋል። አላህ ይጠብቃችሁ፣ ምንም አይደለም። የዱንያው ዛሬ ካፊሯ ተቃጠልኩ ብላ ተራፍቷ ብትሄድም የእኛ አርአያ አይደለችም ዛሬ ነጻነት መስሏት ብትራቆት ነገ ምትለብሰው ሂጃብ ግን ከእሳት የተሰራ ሂጃብ አንቺ ግን የክብር ሂጃቡን አኼራ ይጠብቅሻል ለምን ሂጃብ ደርበሽበት በዛ ላይ ጅልባብ ሆኖ ኒቃቡን ጨመረሽ ልብሱ ጭራሽ ጥቁር ሆኖ ከፀሐዩ ጋር ሲገናኝ ቃጠሎን እኛ ወንዶች ፊል ባናረገውም ስሜቱ በባለቤቶቻችን በሌሎቻችን ይገባናል ግን ለማን ተብሎ ይሄ ሁሉ ቃጠሎ ነው ያለው ለጌታችን ህግ ስንል ነው ከሆነ ሂጃባችንም አላህ ባዘዘን መሆናል ሂጃቡ ሰፊ ሆኖ መጥበብ የለበትም ቅርጻችን እንዳይታይ። ሂጃቡ የምንለብሰው ወፍራም መሆን አለበት፣ ስስ መሆን የለበትም አሳልፎ ገላችንን እንዳያሳይ። በራሱ በውበት ያጌጠ ትኩረት የሚስብ መሆን የለበትም። ዓላማና ግቡ ሂጃብ ለመሰተር እንጂ አትኩሮት ለመሳብ አይደለምና። ማለት ሙሉ ሰውነታችንን የሚሸፍን መሆን አለበት። ፋሽን ብለን እያሰራን መጀመሪያ የምንለብሰው ለብሶ የነበረውን ጅልባብ ካንገት በላይውን እንቆርጥና በዛ ላይ ሂጃብ ወይም ደግሞ ሻርብ እናስገባበታለን ሌላ ልዩ አትራክቲቭ እንዲሆን ይደረጋል። ለምን ዓላማ ነው የምንለብሰው? ለብሰው ዓላማውን መዘንጋት የለብን። ነቢያችን ዓለይሂ ሰላቱ ወሰላም ስለ ሦስት ሰዎች ተናግረዋል። ከዛ ውስጥ ስለ አንዱ ሲናገሩ ምንድን ነው ያሉት? ወደፊት ሶስት ሰዎች አሉ አሉ አኺረ ማን ነው ሲንፋኒ ሚን ኡመቲ ሚን አህሊ ናር ለም አረሁማ ከኔ ኡመት ሁለት ቡድኖች አሉ፣ የእሳት ሰዎች ናቸው። አሁን የማላያቸው ወደፊት ይመጣሉ አሉ። ሁለተኛውን ሲናገሩ ምን አሉ? ወኒሳኡን ሴቶች ይመጣሉ፣ ካስያት ልብስ የለበሱ ናቸው፣ ነገር ግን አሪያት የተራቆቱ ናቸው። ምን ማለት ነው? ለብሰዋል፣ ተራቅተዋል። ሁለት ተቃራኒ ነገር በአንድ ስብእና ውስጥ እንዴት ሊታይ ይችላል? ሸህ አብዱልመጂድ አዘንዳኒ ሐፊዘሁላ አልኢማን በሚለው ኪታባቸው ላይ ሲያብራሩት ይህን ምን ይላሉ፣ ሶስት ትርጉም ነው የሰጡት። አንደኛ ሴቷ ልብስ ለብሳለች አልለበሰችም እንዳይባል ለብሳለች እንዳይባል ደግሞ የለበሰችው ልብስ ስስ ከመሆኑ የተነሳ አሳልፎ ገላዋን ያሳያል። አልለበሰችም፣ ራቁቷን ነች። ለብሰው የተራቆቱ አሉ። ሁለተኛው ትርጉሙ ሸፋ በጣም ጠባብ ነው የለበሰችው፣ እንደ ታይት አይነት አልለበሰችም እንዳይባል ጨርቁ ሰውነቷ ላይ አለ። ለብሳለች እንዳይባል ግን የሰውነት ቅርጿን አጉልቶ ያሳያል። ለብሰው ራቁታቸው መሄዱ ሴቶች ሶስተኛው ደግሞ እንደ ሚኒ ወይም ደግሞ አጠር ያለ ቀሚስ ነው የምትለብሰው። ከዛ ወደላይ ላይ ያለው ተሸፍኗል፣ ወደ ታች ያለው ደግሞ የተራቆተ ሆኗል። ለብሰው ራቁታቸው የሚሄዱ ሴቶች ማኢላት ባካሄዳቸው፣ እየተንሻፈፉ የሚዘናበሉ የሆኑ በዚህም ተግባራቸው ሌላውን ወጣቱን፣ ወንዱን ሙሚላት ወደ ራሳቸው የሚያዘናብሉ የሆኑ ይመጣሉ። ሩኡሱሁን ከአስኒመቲል ቡኽቲል ማኢላ፣ ራሶቻቸው ፀጉሮቻቸው ልክ እንደ ግመል ሻኛ ወደ ኋላ የተገተረ ነው፣ የቆመ ነው። ላ የድኹሉነል ጀነተ ወላ የጂዱነ ሪሐሃ፣ ጀነትን አይገቡም ሽታዋን ራሷ አያገኟትም አሉ። እህቶቻችንን አላህ ከዚህ ይጠብቃቸው። ፈተናው እየበዛ ነው። ሌሎች ሰዎች ትናንት ሙስሊም ነበሩ አቋማቸው ጥሩ ነው የምንላቸው ስለተንሸራተቱ እነሱን ተከትለን መንሸራተት የለብንም። ወንዶችም እህቶቻችን እንዲበላሹ ፈተና መሆን የለብንም። እስቲቃማ ያስፈልጋል። በዲናችን መጽናት አለብን። ሂጃብ የምትለብሱበት ዋና ዓላማ ከገባችሁ፣ ከዚህ ዓላማ ላይ ሊያንሸራትታችሁ የሚችል ምንም ነገር የለም። ሙስሊም መሆናችሁ ተለይቶ እንዲታይ ብቻ ሳይሆን የአላህ ትዕዛዝ ስለሆነ ነው። ሰላት የምንሰግደው አላህ ስላዘዘን ነው። ከሆነ ሂጃብም የምትለብሱት አላህ ስላዘዛችሁ። ሰላትም ሆነ ሂጃብ ትዕዛዙ ከላይ ከጌታ ከመጣ ትዛዙን መተግበር አጅሩም የዘን ያህል ታላቅ ነው። ስለዚህ ምንም አየሩ ቢሞቅም ፈተናው ቢበዛም ከሂጃባችሁ ፈቀቅ ማለት የለባችሁም። አላህ ይጠብቃችሁ። እኛንም ፊትና ከመሆን አላህ ይጠብቃል። እስቲቃማ ወሳኝነት አለው። ለአንዱ ሰሃባ ከእርሶ በኋላ ማንንም ሰው የማልጠይቀው የሆነን ነገር እስኪ በኢስላም አንድ ነገር ይንገሩኝ ሲላቸው፣ ቁል አመንቱ ቢላህ ሡመ እስተቂም ነው ያሉት። በአላህ አምኛለሁ በል ከዚያም ጽና ነው ያሉት። እስከ መጨረሻው እስቲቃማ ወሳኝነት አለው።

የሱ ዘር ተወላጅ ስላልሆነ ሌላን ሙስሊም ደሙን የሚያፈስበት ምንም ምክንያት የለውም። ነቢያችን አለይሂ ሰላቱ ወሰላም አልሙስሊም የአንድ ሙስሊም ሐቅ ይላል በሌላኛው ሙስሊም ላይ ሐራሙን ደሙሁ ወማሉሁ ወዕርዱሁ ብለዋል። ደሙን ያላግባብ ማፍሰስ እንደዚሁም ንብረቱን በከንቱ መውረስ፣ በክብሩ ላይ መረማመድ ሐራም ነው ብለዋል። አይፈቀድም። በዘር የተለያየ ነው። አላህ መጀመሪያውንም ለለያይቶ ስለፈጠረን ወጀዓልናኩም ሽዑባን ወቀባኢለ ብሏል። በጎሳ በነገድ ነው የከፋፈለን። ዓላማው መሣሪያ እንስተን ልንዋጋበት ሳይሆን ሊተዓረፉ እንድትግባቡ እንድትተዋወቁ ነው። ከዛ ውጭ ኢስላም አንድ አድርጎናል። በአላህ ቤት ውስጥ የሚሰበሰቡ ሙስሊሞች ከቀኝ ከግራ ከፊት በኋላ ያሉት የተለያየ ብሔር ያላቸው ትከሻ ለትከሻ የሚገጥሙ ናቸው። ስለዚህ ነገ የውሙል ቂያማም ጀነት እንድንገባ አንድ መሆን መዋደድ አለብን። ረሱል ዓለይሂ ሰላቱ ወሰላም ላ ተድኹሉን ልጀና ጀነት በፍጹም አትገቡም ነው ያሉት። ለሁላችንም ምን እስክናረግ ሐታ ቱዕምኑ እስክታምኑ ድረሳል። አይ ማመኑንማ አምነናል ስንል፣ ወላ ቱዕምኑ አላመናችሁም አሉን ተመልሰው። ደግሞ እስከ መቼ ሐታ ተሓቡ እስክትዋደዱ ድረሳል። ኦሮሞውና ሶማሌው፣ አማራውና ትግሬው፣ ሙስሊሙ ካልተዋደደ አላመነም፣ ካላመነ ጀነት አይገባም ነው ጀነትን ማግኘት ምንችለው ስንዋደድ ነው። ከዛም አንዱን ሰበብ ሲነግሩን ከብዙ ሰበቦች ውስጥ አፈላ አዱልኩም አላ ሸይዕን ኢዛ ፈዓልቱሙሁ ተሓበብቱም፣ ከሠራችሁት ከተገበራችሁት ሊያዋድዳችሁ የሚችልን ነገር አልጠቁማችሁምን? ምን አፍሹ ሰላም፣ በመካከላችሁ ሰላምታ ናፍሱ። ዛሬ ሰላምታ የቅያማ ምልክት ይሆን ሰው ምንድን ነው የሚያደርገው? ለሚያውቀው ብቻ ነጥሎ ሰላምታ ይሰጣል ወይ በዘር ነው ወይ በሰፈር በጓደኝነት ወይ በሆነ መንሃጅ አንድ መስመር ላይ ካለ እሱን ነጥሎ ሰላም ይለዋል፣ ሌላውን ይተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ በይነ የደይ ሰዓአ ብለዋል ከፊትለፊት ቅያማ አለ አሉ። ከምልክቱ አንዱ ተስሊሙ ኸዋሰቲን ሰላምታ በግል ይሆናል፣ ለሚያውቀው ብቻ በሰላምታ ይነጥለዋል። ይሄ የሙስሊሞች ባህሪ አይደለም። ሰላምታን ለምናውቀውም በግላዊ ማንነቱ ማንነቱን ለማናውቀውም ሙስሊም መሆኑን እስከ ተረዳን ድረስ

ስለዚህ ወንድም እህቶች፣ እስላማዊ አንድነታችንን እናጠናክር። ጠላት በስቶብናል። ዛሬ ሀያላን ካልሆንን አንድ ካልሆንን ነገ እንደፈለገ ይጫወትብናል። ዛሬ በብሔር ከፋፍሎ ያጠቃናካል፣ ነገ በመንሃጅ ከፋፍሎ ይመጣናል። ከዛ የቀረውን ለማጥፋት ቀላል ይሆናል። መንገዱ የበፊት ክብራችን እንዲመለስ አንድ መሆን እንሆን ይገባናል። አላህ በሰማነው ነው ተጠቃሚ አድርገን جعلني አላሁ وإياكم من الذين <سؤال> يستمعون القول فيتبعون أحسنه